አልሐምዱሊላህ። ብዙሀኑ ስኬት ላይ የደረሱ ሰዎች ስኬትን የተጎናጸፉ፣ ስኬትን ያገኙ ሰዎችን ማንነት ስትፈትሹ አንድ የጋራ የሚያደርጋቸው ምስጢራዊ ነገር አለ። ሁሉም ላይ ስኬት ላይ ያለ ሰው ስኬትን ያገኘ ሰው በተለያየ ዘርፍ ላይ እንደ አርአያ የምንቆጥራቸው ወይም ደግሞ ትልቅ ሰው ትልቅ ማንነት አላቸው፣ ትልቅ ትልቅ ስብዕና አላቸው ብለን የምናስቀምጣቸው ሰዎች አብዛኞቹ የጋራ የሚያደርጋቸው አንድ ንጥብ አለ። ይሄን ነጥብ አንድ ትልቅ ማንነት ትልቅ ስብዕና ጋራ እናገኘዋለን ጠቅስላቸዋለን። ይሄም ትልቁ ማንነታቸው ምንድን ነው? በጣም ከፍተኛ የሆነ ለተሰማሩበት ነገር እናሳከዋለን ብለው ላሰቡት ነገር ከፍተኛ የሆነ ፍላጎት ነው ያላቸው። በጣም የሆነ በርኒንግ የሆነ ዲዛየር አላቸው። ትልቅ የሆነ ፍላጎት ማለት ነው። ሁልጊዜ ጉጉት አላቸው። ያ ነገር ተሳክቶ እስካዩ ድረስ እረፍት የላቸው።

የእርሳቸው ማንነት ላይ ደግሞ በጣም ጎልቶ የሚወጣው ሕፍዛቸው ነው፣ የመሸምደድ ብቃታቸው በመቶ ሺህ የሚቆጠሩ ሀዲቶችን ከነሰነዱ። የሀዲቱ ሰንሰለት ማለት ነው። ሀዲቱ ሰንሰለት ላይ ያሉ ግለሰቦች አሉ። እነዛን ከመሸምደድ ጭምር በጣም ልዩ የሆነ ክህሎት አላህ ሱብሓነሁ ወተዓላ ሰጥቷቸዋል። ይህ ከመሆኑ ጋር አንድ ሰው ይጠይቃቸዋል። እብን አቢ ሓቲም አልቡሪ የሚባሉ ሰውዬ ቡኻሪን ረሂመሁላሁ ተዓላ ይጠይቋቸዋል። የሆነ የምትጠጣው መድኃኒት አለ እንደ ለሒፍዝ የሚረዳ እንደዚህ ልዩ ብቃት እንዲኖር ያስቻለ ምንድን ነው? ብለው ጠይቋቸው፣ ከዛ ምንም ነገር የለም አሏቸው። መጀመሪያ እና መለስ አሉና የሆነች ነጥብ ካይጠቀማችሁ ብለው ለእኛ አሁን ንግግራቸውም ስለቀረ ማለት ነው፣ ምክር ሲያስተላልፉላችሁ ምን አሉ? አንድ ነጥብ አለች አሉ። ይችም ነጥብ ምንድነች? ናህማ አለኝ የሆነ ቅድም እንደጠቀስኩላችሁ እረፍት የሌለው ሆነ በጣም ከፍተኛ የሆነ ጉጉት አላቸው። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስን ለመሸምደድ፣ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስን ለመሰብሰብ፣ ትክክለኝነቱን ለማረጋገጥ በጣም ከፍተኛ የሆነ ፍላጎትና ጉጉት አላቸው ማለት አይጠግቡም። ሐዲስ አለ ከተባለ የድሮዎቹ ሙሐዲሶች እንግዲህ ብዙ አገራትን አቋርጠው ነው የሚሄዱት። የወራት ብዙ ነው የሚጓዙት፣ በረሃን አቋርጦ ባህርም ካለ ባህርን አቋርጠው ጉዳት ራሳቸውን ለጉዳት ጥለው ነው። ያ ምንድነው ያላቸው ለማሳካት ያንን ነገር ያላቸው ውስጣዊ ፍላጎት ነው ማለት ይሄ ብቻ አይደለም። ሁለተኛው ነገር ምንድነው ሙዳውሙት ነው። በጣም ድግግሞሽ በተሞላው መልኩ ያነባሉ። ድግግሞሽ በተሞላው መልኩ አይዲቶችን ይቃኛሉ ማለት ነው። ሪፒቲሽን ድግግሞሽ፣ አንድ ነገር በተደጋጋሚ ማየት ላሰቡለት አላማ ይህን ሐዲሱን ለመያዝ ሐዲሱን ለማስተላለፍ የሚያደርጉት ጥረት ከፍተኛ ነው። እየታቸው በጣም ከፍተኛ ነው ማለት ነው። ሐዲሱን ደጋግመው ያያሉ፣ ደጋግሞ ያጠኑታል ማለት ነው። ስለዚህ አንድ ሰው የሆነ ስኬት አስመዘግባለሁ ብሎ ካሰበ መተኛት የለበትም። ለሚፈልገው ነገር እውነት በደንብ ፈልገዋለሁ የሚል ተግባራዊ የሆነ ውጤት አንድ ሰው ላይ መታየት አለበት። በተለይ በተለይ ቁርአንን መሐፈዝ የሚፈልግ ሰው ይሄን ሁለት ምክር መጠቀም አለበት የቡኻሪ ማለት ነው። ከፍተኛ የሆነ ፍላጎት ያለው ሰው አይተኛ። ከፍተኛ ፍላጎትና ጉጉት ያለው ሰው